ስራ እንግዲህ እንደ ዛሬው በጣም ተናዶ እና ተበሳጭቶ አያቅም። ዛሬ በጣም ኦቨር ሆኗል። ግርግዳውን በቦክስ ከመምታት ራሱ አልተናነስም። እንደዚሁም ከሊና ላይ በጣም ተበሳጨባት፣ በጣም ተናደደባት። የሊና አጋች ስፒል መሆኑ ሊና እውነቱን ተናገረች። ያንተ ወንድም ነው ይህን ሰው የሌባ ከቤት ያስገብተሽ ብሎ ሲጠይቃት፣ እሷ ደግሞ የኔ ዘመድ የማደለኝም ቤተሰብ የማደለኝም፣ ነገር ግን የአባትህ ጉድ ነው ትለዋለች። አባቴ ማን ነው ሲላት፣ ወንድምህ ነኝ ብሎ ነው የመጣው ትለዋለች። ታዲያ ይነ የመጣው ሁሉ ወንድም ነው ቢልሽ ቤት ታስገቢያለሽ? ገጠር የመጣሽው ለዚህ ነው ማለት ነው ይላታናው። ኪራ ለዛ ነው የመጣው ታዲያ ለምንድን ነው ከዛ ከመጣሽ እንኳን ያልተናገርሽው ሲላት፣ ኪያንና ሰኒን ከተናገርሽ ገላቸዋለሁ ብሎኝ ነው። ስለዚህ የሰኒ ገዳይም ሆነ አጋች እሱ ነው የሚሆነው ስላ ተናግራለች። በመሆኑም የሰኒ አጋች በመሆኑ በፖሊስ ጥቆማ ተደርጓል፣ ፍለጋ እየተካሄደ ይገኛል። ኪራ እንግዲህ ዛሬ በጣም እንደምትመለከቱት ከቅዱስ መኪና ሆኖ ቅዱስ ጋር እያወሩ እሳት ለብሷል ማለት ነው። ሰኒም ይገለኛ ብላ ሰውዬው በጣም ፈርታለች። ምክንያቱም ከሌላ ቦታ እወስድሻለሁ እያለን ነበር። ጆከር የሚባለውን ልጅ በጣም ተወደው ነበረ። እሱም ደግሞ አይመታትም ነበረ። ነገር ግን ጆከር ነገር ግን ደግሞ ጆከር አልገልሽም አልመታሽም እያለ ስለሚተዋት ይህንኛው ግን እንግዴላ ስለሚውል ደስ ቢልን በጣም ተጠላው ነበረ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጽናት ድራማ ተከታታዮች እንደምናላችሁልኝ፣ እኔ ያለውላችሁ አልሐምዱሊላ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እጅጉን ከልብ አመሰግናለሁ። ሰብስክራይብ ላይክ ሼር እያደረጋችሁ ለምታበረታቱኝ፣ ለምትሰጡኝ አክብር ፍቅር እጅግ ከልብ አመሰግናለሁ። አሁንም ከጎኔ ሆናችሁ እንድታበረታቱኝ በአክብሮ ተጠይቃችኋለሁ። ውድ ተመልካቾቼ እንግዲህ ወደ ድራማው ስንመለስ ጆካ እንግዲህ በጣም አስቧል። ፈርቷዋን ስፒል የእውነትም ሚገላት ይሆን እያለ እሷንም ደግሞ ይገለኝ ያን ባክን ትተኛ ትሄድ ብላ ሰኒ ስትጠይቀው ታዲያ አንቺ ለምን ፋይሉን አትሰጪም? ፋይሉን ከሰጠሽ ቆኛ ካንቺ ጋር ምንም ችግር የለብንም ይላታል። እዚ ጋ እንግዲህ መሩና ኪያ እንደውም እቺ የተረገመች ጽዮን የምትባል ልጅ ማለት ነው ከመሩ በመፈታቱ አራ ጥልጥራቸው ብላ ከቤት ስትጠራ ሐረካቷና ሪያክሽኗን ተመልከቱልኝ። እንግዲህ መሩ አማቶቿ ከቤት ጠርታቸዋለች እና። ለኪያ ምን አይነት ማንኛውን ልብስ ልልበስ እያለች ስትላት ትመጣለች። ምንድን ነው ስትል ኪያም ደግሞ አረ እንደው ልብሴ ማንኛውን ልልበስ ወደ ይታያን እያለች ነው። እንዲህ ታዲያ እንቺ ያረገሽው ከሌላ ሰው ነው እንዲህ ብላ ታበሳጫታለች ማለት ነው። ይህች ጽሆን የምትባል ልጅ አሳሳች ናት። የምሬን ነው ምላችሁ። ኪያና መሮ እያወሩ ይገኛሉ። ከመካከላቸውም ትመጣና ጥልቅ ትላለች ማለት ነው። ስለዚህ በጤፊ ላስኗት ይገባታል ማለት ነው። ውድና የተከበሯችሁ ተመልካቾቻችን ሁላችሁም ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲትሆኑ በአክብሮት ጠይቃችኋለሁ። እንግዲህ እዚጋ ጽናትም የፈራችው ነገር አልቀረም። ብርቄ ከእኛ ቤት መሆኗ ከታወቀ የባት ችግር ይፈጠር ብና ብላ እየፈራች ነበር። በመሆኑም እንደፈራችውም በዛብህና ተሺ ተብዬው ማለት ነው። ሁሌ እየዛቱባት እየገዘዙባት ይገኛሉ ማለት ነው። ብርቄ ወይ ወደ ገጠር ትመለስ አሊያም ደግሞ ከህይወታቸው ትውጣላቸው። ሊና የእውነትም አስቸጋሪ ልጅ በመሆኗ ሁላችንም ገብቶናል። ነገር ግን ደግሞ ምንድን ነው ወደሚለው ስንመለስ እሷ ልጅቷ ማለት ነው አስቸጋሪ ናት። እውነቱን ብትናገር ኑሮ ሰኒም ከመታገጥ አትደርስም። ኪራም ደግሞ እውነቱን ይደርስበን ነበር ማለት ነው። እዚህ ጋ እንደምትመለከቱት ይህ ብስብስ ሰውዬ ብዛብህ የሚባለው ሚስቱ ጠፍታበት እያለቀሰ ነበረ። ጽናትን ያገኘ ጊዜ በጣም ይደፈላል። አያችሁ ወንድም የሌለው ሰው በጣም ይከፋል ማለት ነው። የሆነ ሰው ሲናገራችሁ ምነው ወንድም በኖረኝ አፉን ያዘጋልኝ ነበር ትላላችሁ። እና ደግሞ የሆነ ነገር ሲፈጠር ምነው ኑራይ በነበረ እህቴ ጋ ደስተኛ ጊዜ ያሳልፍ ነበር ትላላችሁ ማለት ነው። ውድና የተከበሯችሁ ተመልካቾቼ፣ ሁላችንም ደግሞ የተሰጠንን ብናቂ የጎደለን የለም የሚባል ተረት አለና፣ እና በዛ በአሁንም እያስፈራራት ይገኛል። አለቃቸውም ከእናንተ ራስ አልወርድም፣ ብርቄን ካላመጣችሁ፣ የትም ገባችሁ የት ገባችሁ ኦመኒ አለቃችሁም እያላት ይገኛል እያስፈራራ ጽናትን። ጽናትም ደግሞ እባክን ሰውዬ ተፋታኝ፣ እንዲህ አንተ የሆነ ነገር ሲፈጠር ከኛ ቤት አትለቅም፣ እንዲህ ከኛ ራስ አትወርድም፣ እንዲህ ታዲያ ለምንድን ነው እኛን የምትረብሸን? እባክን አንተ ሰውዬ ተወኝ እያለች ጽናትም ትገኛለች ማለት ነው። ውድና የተከበሯችሁ ተመልካቾች እንግዲህ ብርቅዬንም ተመልክቷ ብርቅዬ የትዲያ ነው እንግዲህ ጽናት ከሊና ጋር ሂደው ነው የት ነው የሄዱት ወደሚለው ስንመለስ፣ ሊናና ብርቅዬ የሄዱበት የት ይመስላችኋን? እስኪ ንገሩኝ። የት ይመስላችኋን? ቤተሰብ ውድና የተከበራችሁ ተመልካቾቻችን፣ እስኪ ቢከፈት ሻሪያውን እያየሁ ላወራችሁ ነበረ። አቅም አጥሮኛም በቃ አቅም ስላጠረኝ ሽባኩን እንኳ መክፈት አልቻልኩም። ውድ ቤተሰቦቼ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር አድርጉ። ብርቄ እንግዲህ እዚህ ጋር ደላላ ቤት ለወስድሽ ነው ብላ ደላላ ቤት ተወስዳታለች። ከወሰደቻ በኋላ ምን ይፈጠራ ወደሚለው ስንመለስ የሚፈጠረውን አብረን የምናይ ይሆናል። ተመልካቾቻችን ሁላችሁም ሰብስክራይብ አድርጉ። እዚህ ጋር እንግዲህ ከኪራ ክፍል ገብቶ ሲፈትሽ ተደረሰበት። እንደለመደው ሲሰርቅ ማለት ነው። ምክንያቱም ፋይሉን እየፈለገ ከዚህ በፊት ልክ እንደምታውቀው ከሆነ ከዚህ በፊት ምን ነበረ? ከዚህ በፊት ሊና፣ እሷ ማን ነበር? ኪያ ደርሳብን ነበረ። ከዛ ሲደርስባት ምንድን ብሎ ነው? ዝናብ ስለመታው ሊና እኮ እንዲህ ላይ ምናም ብሎ አጭበርብሮ ነበር። አሁንም ግን ሊያጭበረብር ሲል ኪያ፣ ኪራ ቅንጭል ቅንጭላቱን ብሎ በቦክስ እንዲናዘዝ አድርጎታል። ስለዚህ ቤቱ ይሄኔ ነው የማን እንደሆነ አሳይሃለሁ ብሎ ገዝዞበት ይሄዳል። ለፖሊሶችም ተናገረ። የሊና የሰኒ አጋች መሆኑን ደርሰውበታል ማለት ነው። ውድ ቤተሰቦቻችን እዚህ ጋ አሁን እንግዲህ የሚገባበት ቅጡ ጠፍቶታል። እሱ የመጣው ፋይሉን ፍለጋ ነበር። ምናልባት ገጠር ይዘው ሂዳ ከገጠር ስመጣ ይዘው መእታ ይሆናል ብሎ ገብቶ ሊፈልግ ሲል ተደረሰበት። አልሳካለም። አሁን አማራጭ ሊናን ወይ መልቀቅ፣ ወይ እስር ቤት ትገባታለህ፣ ታገኘዋለህ ማለት ነው። እና የሰኒት ደግሞ በተአምር አልለቀውም። እህቷን ስላገተ ፖሊሶች ይዙታል። ፖሊሶች ይዘው ደግሞ እሱን እስር ቤት ካላስገባች የሰኒት እንደማትወው እርግጠኛ ነን። የሰኒት ይህን ሰውዬ ስታየውም ማንስታ እንዳልወደደችው እና ደግሞ ጽዮን የሌለችበትን ጽዮን ናት እያለ እሷ ሲያግታት ጽዮንሽ ጽዮን ልካችሁ ነው እንዲህ ስትል ሰምቶ ነበር። ስለዚህ ጽዮን ናት ያገተቻት ብሎ ተናግሮ ጽዮንንም እስር ቤት አስገብቶ ነበረ። ነገር ግን ደግሞ ጽዮንም ከእስር ቤት ተለቃለች። እሱ አሁን በተራው እስር ቤት ይገባታል። ጆከር የሚባለው ልጅ ግን እንደማይያዝ እርግጠኛ ነኝ። ከሰኒ ጋር ጆከርና ሰኒ ፍቅር እንደሚጀምሩ እንደወደዳት እያስታውቃል ማለት ነው። እና ሁላችሁንም ወዳችኋለሁ። እዚህ ጋር ቅዱስ በጣም ጥያቄ ሆኖበታል። ጥያቄ የሆነበት ጉዳይ ምንድን ነው? ወደ የሚለው ስንመለስ የድሮ ፍቅረኛው የነበረችው ትታዊ ሄደችው፣ ምንም ሳትነግረው ትታዊ ሄደችው። ሴትዮ በድንገት ስትመጣበት በጣም ጨንቆትና ከብዶታል። ምንድን ነው እያለም ለእሱም ሲያወራ ሰምቷል። እንግዲህ ተመልክቷት ች ጽሆን የምትባል ብሽቅ ስራ ማትውድ አለምዬ ስራ ስሬ ስትላት እዛ ከእብዷት አልሰራም ብላ ከመሮቤም መጣች ከመሩ ቤትም መእታ በጣም የቤትም ቤት ለመሆን ትፈልጋለች። ግን አለምዬ ሁኔታዋ እንዳልተመቻ ግልጽ ነው እያየች ሁኔታውን ከቤቷ እንደምታባራትም እንግዲህ እናየው ወደፊት የምናየው ይሆናል። አለምዬ ስራዋን እያየች ስንፍናዋን እያየች ከቤት እንደምታባርራት እናረጋግጣለን ማለት ነው። ውድና እየተከበራችሁ ተመልካቾቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለዚህ ቤት አዲስ የሆናችሁ አሁን ሆኖ እየገባችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሰኒ እንግዲህ በመታገቷ ሁላችንም ሰኒ የሌለችበት ድራማው አያምርም እያላችሁ ኮሜንት ላይ ሁላችሁም እያሳወቃችሁ ነበረ። ስለዚህ አሁንም ደግሞ መለቀቅ አለባት። ሁላችሁም ኮሜንት ላይ የጻፋችሁትን አይቻለሁ። ቤተሰብ ሰብስክራይብ አድርጉ። አበረታቱኝ የሰው ደስታ የሰው ማደግ የሰው መለወጥ የምትወዱ ተመልካቾቻችን አሁንም ከጎን የሆናችሁ እስካሁን ድረስ ሰብስክራይብ ላይክ ሼር እያደረጋችሁ ስታበረታቱኝ እንደነበረው አሁንም ሰብስክራይብ ላይክ ሼር እያደረጋችሁ እንድታበረታቱኝ እጅጉን ከልብ ከልብ አመሰግናለሁ። እና እንዲሁም ደግሞ እባካችሁ ሁላችሁም ሸር አድርጉልኝ ሰብስክራይብ አርጉኝ፣ እኔ ከጎን ሁናችሁ እንድታበረታቱኝ እየጠየኳችሁኝ ነው። እንግዲህ እዚጋ መሩ እንደምታዋት መቶ መጥተሽ ነው እንዴ ምናምን እያላት ነበር። አዎ ማጥቻለሁኝ። ታዲያ ለምን ስራ አታግዣትም ሲላት፣ አይ እሱን እንኳ አላረግም ስትለው፣ ናሆሚ በጣም እየሰደባት ይገኛል። መሮ ደግሞ ባከን ካላስተዋትና ናቶላን ተገዛኝ ኪያን ጠርችልሻለሁ እኮ እንድታግዝሽ ይላታል። ከዛ አሂድና አንተ ጀድ ወጥ እንቀቅል ትለዋለች። እዚህ ጋ ጽዮን እንግዲህ እንደምትመለከቷት ናሆሚ ወደኛን ብላሷ የምታደረጋቸው ሪያክሽን አንድ ሰው አንዳንድ ሴቶች አሉ ሳይወደዱ እንወደዳል እያሉ ጥረት የሚያደርጉ ማለት ነው። ግን ይሱ አይሳካላችሁም ማለት ነው። ንቁ ከእንቅልፋችሁ ማለት ነው። ውድና የተከበራችሁ ተመልካቾች፣ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላምና አንድነትን፣ መተሳሰብን፣ መተዛዘንን እንዲያመጣልን ሁላችሁም ጸሎት፣ ዱዓ አድርጉ ማለት ነው። እዚህ ጋር እኔ ምን አገባኝ ትለዋለች። እኔ እኮ ለስራ አይደለም የመጣሁ ለማረፍ ነው። ስለዚህ ሶስት ቀን እስር ቤት አድሬ ደክሞኛል። ዓለም ሶስት ቀን አንድ ወር ብታድሪ ምን እትዬ ነበር ላታና አይ ትለዋለች። አንቺን እንዲ ማለት ነበር ዓለምዬ፣ እንዴት እንዲወድደች አላውቅም። ሁላችንም እናቴ ናት እንጂ እኛ ሁላችንም ከአባዬ ጨምሮ እንደማንወድሽ ታውቂያለሽ። ይላታን አዎ፣ ይህን ካወቃችሁ ለእኔ በቂ ነው ትለዋለች። እሷም አልተመለሰችም። አዎ እኛማ እንደማንፈልግሽ እኮ ጠንቀቃርቅሽ ታውቂያለሽ። ስለዚህ እኛ ለማየ ብለን እንጂ አንቺን እንደማንወድሽ ወንድ ይመስል እንዴት እንዴት ብለሽ ነው የምትቀመጪው? ኧረ ምን አይነቷ ደደብነሽ ስታስጠል፣ እያለ ናሆምም ይናገራታል። እሷ ግን ምንም አይመስላትም። እዚህ ጋር ቁጭ ብላ ጀዋል እየተፈረጀች መሮር ስራ እየሰራች እኔ ሰራተኛቸው አረጉኝ፣ እንዴት ትላለች። ከሰው ቤት ተመጥቶ ሰራተኛ ነኝ እንዴ ይባላል። እንዲህ ደደም። እዚህ ጋ እንግዲህ ቅዱሴ የድሮ ፍቅረኛው አሁንም እየደወለችበት አስቸግረዋለች። ስለዚህ ያስቸገረችው ለምንድን ነው ወደ የሚለው ስንመለስ ቁጥርህን፣ አሁንም ሁለተኛ ትታህ ሄደች በኋላ ወደ ህይወት መለሳለሁ እያለች እየረበሸችው ትገኛለች። እሱ ደግሞ እንደማይፈልግ ነግረዋታል ማለት ነው። ሁላችሁም ሰብስክራይብ አርጎ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ተመልካቾቼ እንግዲህ የድሮ የቅዱሴ ፍቅረኛ የተባለችው ሴትዮ ይችናል ማለት ነው። አይ ዛሬም አዲስ ነገር ይዤላችሁ ነው የመጣሁት። እንግዲህ ድሮ በጣም ተወደውና ታፈቅረው የነበረው ቁጥርህን ሰጠኝ ብላ ስጠይቀው እንዲህ ድሮ እኮ እንደውም ቁጥርህን ካልተነቀስኩን ነበር ስት የነበረው። እንዴት ነው አሁን ቅዱሴ ይታረቃታል አይታረቃትም ወደሚለው ስንሄድ ምናልባት ስለሚወዳትም ይታረቃት ይችላል አይታወቅም። እና ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ፣ ሰብስክራይብ ማድረጋችሁ እንዳትረሱ ለቤት አዲስ የሆናችሁ ማለት ነው፣ ሰብስክራይብ ላይክ፣ ሼር እያደረጋችሁ ተቀላቀሉ። እዚህ ጋር እያናገረችው ነው እንዲህ ቅዱስ፣ ታዲያ አታናግረኝም እንዲህ ምንድን ነው ስትለው፣ እኔ ምን አገባኝ ስለአንቺ እያለ እሱም እየፎከረ ይገኛል። ነገር ግን ባይወዳት ኑሮ ግድ አይሰጠውም ነበር። ስለሚወዳት ሊታረቃት ስለሚፈልግ እንደዚያ እያለ አወራት ማለት ነው። እና ቤተሰብ ሁላችሁም ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ሰላምንና ፍቅርን፣ አንድነትን፣ መተሳሰብን፣ መተዛዘንን ያምጣልን። እንግዲህ እናንተ ስፖርት ስትሰሩና ሳትሰሩ ልዩነቱ ምን አይነት ነው? እስከ ዛሬ ማለት ነው። ስፖርት በጣም ትቻለሁ። ጀዋል ልፈረጅ ቁጭ ላለሁ ስራዬን ስጨርስ ጀዋል እየተፈረጅኩ ቪዲዮ ሰራለሁ ምናምን። ከዛ ስፖርት የሚባል ነገር እርስት አርጌ በቃ ተውታረኩት። አሁን ግን በቃ ያኔ ሰሞኑን ሳይሆን ማለት ነው። በቃ የሆነ ደስ አላለኝም እና እስኪ ስፖርት ልንቀሳቀስ እያልኩ፣ አሁን ዝም ብዬ እየተወዛወዝኩ ምናምን ነው ቪዲዮ የምቀረጸላችሁ ማለት ነው። ተመልካቼ ሁላችሁም ሰብስክራይብ አርጉኝ። ወዳችኋለሁ፣ አከብራችኋለሁ። እስኪ በቅርቡ አምስት ሺ አስገቡኝ እና ደስ አስብሉኝ። ኬክ እንኩራስ ማለት ነው። ማሻ አላህ ማሻ ኬክ እንዲነጓርስ ማለት ነው። ሁላችሁም ሰብስክራይብ አድርጎኝ። የአንዳንድ ጊዜ ሲደብራችሁ ማለት ነው ምን ታደረጋላችሁ መሰላችሁ? በቃ በራሳችሁ ሰው ጋር አትደዋወሉ። እኔ የምነግራችሁ ነገር ሰው ሰው ማለት ነው በጣም ነው የሚያስጠላኝ። እኔ በሚደብረኝ ሰዓት በምናምን ዩቲውብ ጋር እንደገና ደግሞ ለካ ስፖርት ስትሰሩ እኔ ለምን ነው ሰሞኑን የሚደብረኝ ምናምን እላለሁ። ነገር ግን ስፖርት ስለተወኩኝ ነው። በጣም ቆይቻለሁ ስፖርት ሰርቼ አላውቅም። እና ከዛም በቃ ብዙ ቁጭ ስል ማለት ነው ገባችሁ ወይም፣ ጽናት እገባለሁኝ አሊያም ደግሞ ቪዲዮ ሰራለሁ፣ አሊያም ደግሞ የሆነ ነገር እፈረጃለሁ። ከዛ መተኛ ይደርሳን በዛው ቁጭ እያልኩኝ ምናምን ራሱ አለሁ ማለት ነው እና የሰው ልጅ ሰውነታችንን ቢያንስ በቀን አንድ ጊዜ ማንቀሳቀስ አለብን። ስራ የምንሰራው ስፖርት እንዳይመስላችሁ። አንዳንድ ልጆች እኔ ምን ስፖርት ሰራለሁ ስራ እየሰራሁ ምናምን ይላሉ። ላ ስፖርትና ስራ በተአምር ሊገናኝ አይችልም ማለት ነው። ሰውነታችን የሰውነት አካላችን እያንዳንዱ እንቅስቃሴ ያስፈልገዋል ማለት ነው እና ስፖርት እየሰራችሁ በሳይንሱም በሁሉም ነገር የሰውነት እንቅስቃሴ ስፖርት ምናምን ያስፈልጋል እላለሁ። እንግዲህ ውድ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር አድርጉ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ለእናንተ ያለኝ ክብር እንግዲህ ያለ ነው እና ማለት ነው። ለዚህ ቻናል አዲስ የሆናችሁ አሁንም አሁኑ ገብታችሁ የደወል ምልክቷን በመጫን ቤተሰብ እየሆኑ ይቀላቀሉ። አንዳንድ ማስታወቂያ ከፈለጋችሁም እኔ እሰራላችኋለሁ በግል እየደወላችሁ ማስታወቂያዎች እንዲሰራላችሁ እንዲታሳውቁኝ በዚሁ አጋጣሚ ላሳውቃችሁ ብዬ ነው። አንዳንድ ማስታወቂያዎች የድርጅትም ሊሆኑ ይችላሉ። እንዲህም ደግሞ የፈለጋችሁትን ማስታወቂያ የልብስም ሆነ የምንም እንድሰራላችሁ ከፈለጋችሁ ከቁጥሬ ከታች አስቀምጥላችኋለሁ እያነሳችሁ እየደወላችሁ አናግሪ ማለት ነው። ወይኒ ጉዲ አንዳንድ ጊዜ በጣም ለፍላፊ ይሆናለሁ ልበል ወይ ጉድ። ውድና የተከበራችሁ ቤተሰቦች እየቀለድኳችሁ ነው። በመካከል ቀልድ ጨመርመር ካላለበት ወሬም ሲበዛ ይነዛል ብዬ ነው ማለት ነው። በነገራችን ላይ ጸሎት አድርጉልኝ ጥርሴን ትንሽ አሞኛ እንዶ አድርጉልኝ እና አንድ ጎኒ ትንሽ ያበጠ ይመስለኛል። እንደዚህ ብዬ ሳዩ ትንሽ ያበጠ ይመስለኛል ማለት ነው። እና ከጥርስ በሽታ ላይ ይጠብቃችሁ። በጣም ከባድ ነው ማለት ነው። ቤተሰብ ሁላችሁንም ወዳችኋለሁ። ሰላማችሁ ብዝት ተተረፍ ይበልልኝ። ናቲ እንግዲህ እንደምትመለከቱት በጣም ፍቅር ፍቅር እያጫወተው ታፈቅረኛለች ብሎ እሱ እየጠየቃት ነበር። እሷ ግን እንደማታፈቅረው ትመልስለታለች። ወይ ጉድ ወይ ሜሪ፣ የስራ ሽን ስጥሽ ነፍስ ሻያማ በቀን ሰላሳ ጊዜ እየሳምሽ ነው እንዲ በወንድምነት እምትይኝ ብሏል። እውነቱን ነው በቀን ሰላሳ ጊዜ እየሳምሽ ወንድሜ ነው ትነዋለሽ እንዲ ሰታናጅህ በሉ እንግዲህ ሁላችሁም ሰብስክራይብ አድርጎ የቪዲዮ ያያችሁ ሁላችሁም ቤተሰቦቼ ሰብስክራይብ ሳታረጉ እንዳታልፉኝ። እዚህ ጋር በወንድምነት ነው ስትለው በጣም ተናደደና ተበሳጨ። እና ታዲያ በወንድምነት ከሆነ ከዚህ በኋላ እኔ ላገኝሽ አልፈልግም ብሎ ናቲ ትቷጠርቅ ይላል። ናቲ ይሻልህን ከዚች ሴትዮ መራቅ አለብህ። ወይ አንዱ ጋር ታስቀጠቅጠሃለች። አጓጉል ስለሆነ ከዚች ሴትዮ መራቅ አለብህ ማለት ነው። ቤተሰቦችቼ ሁላችሁንም ወዳችኋለሁ እዚህ ጋር እንግዲህ ሀሊብና ውሃ እየጠጡ ይገኛሉ ሁለታቸው ማን ነው ጋባዥ የሚለው እኔ እኮ የኢትዮጵያ ፊልም ሲሰሩ ምናምን ሲበሉ ሲጠጡ እውነት እየተገባበሱ ነው ወለ እየሰጧቸው ነው ምናምን ግራ ያጋባኛል ማለት ነው እና ሁላችሁንም ወዳችኋለሁ ተመልካቾቼ በጣም ወሬ ያብዛሁባችሁ ዛሬ እንግዲህ እኔ ወሬ ከጨመርኩ ከጀመርኩ እንደነገርኳችሁ እኔ ማውራት በማልፈልግበት ሰዓት ከሰው ጋር አትደዋወሉ። የመሬን ነው ምላችሁ ሰው እንደው ሰው እንደው የቅርቤ ናቸው ብላችሁ ራሱ አትሸወዱ። የቅርብ ሰው እንደ ቅርብ ሰው እንግዲህ እኔ ከራሴ ህይወት ተሞክሮ አንዳንድ ነገሮች ስለደረሱብኝ በሱ የተነሳ ነው ዝም ብዬ ከመሌት ከመል ተነስቼ አይደለም የምነግራችሁ ማለት ነው። እና የራሴ ዘመዴ ብላችሁ የምታወያዩቸው የምታወሯቸው ሰዎች ስለ እናንተ ጥሩ ነገር ያወሯቸዋል። ስለ እናንተ ከዛ በኋላ ዘወር እያሉ ስለ ሰው ማውራት አይሰለቻቸው። ውሸታቸው መከራ፣ ውሸት እያወሩ በቃ አያችሁ፣ ሰው ማለት ይህን ያህል ነው እና የምሪ ነው የምላችሁ። ስልክ ከምታወሩ ጊዜያችሁን አታባክኑ። ትምህርታችሁን ተማሩ። የሚጠቅመን ነገር በቃ ስልክ ከምናወራ ለራሳችን ትምህርቶቻችንን ቢዚ፣ ቅንጭላታችን ቢዚ ወድ የሚሆንበት ነገር አሏችሁ። እንደዚህ አሏችሁ፣ እንደዚህ ሰማን፣ እንደዚህ እያሏችሁ ምናምን አትስማቸው ራሳቸው ናቸው እንደዛ የሚሏችሁ ማለት ነው። ሰዎች እንዲሏችሁ እንዲሏችሁ የሚሏቸው ሰዎች ራሳቸው ናቸው እንደዛ የሚሏችሁ ማለት ነው። ቤተሰብ ወዳችሁ አለው ቪዲዮ እንግዲህ በቀኝ ጠወልኩ መሰለኝ። ሁላችሁም ሰብስክራይብ አድርጉ በሀሪፍ ቪዲዮዎች እስከምንገናኝ እንግዲህ እስኪ በዚህ እንኳን እስኪ ሁለት ሺህ ሦስት ሺህ ቪው ይኑረው። ሸር አድርጉልኝ ማለት ነው። ሰሞኑን ዴና ጥሩ እየሄደልን የነበረ የከረመው ማለት ነው። ይህን ሁለት ቀን ደግሞ ትንሽ ቀዝቀዝ ብሏን ማለት ነው። ሁላችሁም ሼር ሼር አድርጉ ለሁሉም ሰው እንዲደርስ ተደራሽነት እንዲኖረው ማለት ነው። ቤተሰብ በሰላም በፍቅር ቆዩ እያልኩ በዚሁ የምሰነባበታችሁ ይሆናል። አባትና ልጅ እንግዲህ ወሬያቸውን እያጣጣሙ ይገኛሉ ማለት ነው። ጋሻ እያሌውና ናሆሚ እያወሩ ይገኛሉ ማለት ነው። ስለምንድን ነው የሚያወሩት ወደሚለው ስንሄድ፣ ሁላችሁም ሰብስክራይብ አርጉ። ቤተሰብ እወዳችኋለሁ፣ አከብሯችኋለሁ። ሰላም ለእናንተ ይሆንልኝ። ወሰላሙ አሌይኩም ወረሐመቱላሂ ወበረካቱ።